መዝሙሩም የእግዚአብሔር ነው፣ ስብከቱም የእግዚአብሔር ነው እና አቋርጬ ልገባ አልፈለግኩም። ያው ግድ የለም ግባ ስላሉ ነው። ምክንያቱም አገልግሎት ደግሞ ከትምህርት ስለቆያችሁ ከትምህርት ወደ ትምህርት ያው ሰውነት ትንሽ ሊቸገር ይችላል። እና ደግሞ ቅድም ሲያስተምሩ ተቆጥተዋል? አልተቆጡም? ቁጣ ነበረው? የለውም? እ ለስለስ ያለ ነው። እሺ። አይ ያው ከቁጣ ላይ ቁጣ እንዳይሆንባችሁ ብዬ ነው። ልቆጣ አይደለም የመጣውኝ። ግን አለመቆጣት የማይችል ሰው ታውቃላችሁ። እንደ ደካማ ጎን አድርጋችሁ ሰዱት። ቁጣው እናንተን ይጠቅማል፣ እኔን ነው የሚጎዳው። መብቷቸዋል። ተግሳጹ እናንተን ይጠቅማል፣ እኔን ነው የሚጎዳኝ። በምንድ ነው የሚጎዳኝ? በሁለት በስጋም ቁስል፣ ሕመም፣ ጨጓራ ይቀሰቅሳል። ከዛ እናንተን ከወቀስኩ በኋላ ደግሞ ቁጭ ብዬ ሳስበው እነሱን የወቀስኩበት ራሴን መውቀስ ይኖርብኛል ማንም ሰው ሲቆጣ መጀመሪያ ማንን ነው ራሱን ስለሆነ እና እንደዚያ ስለሆነ ነው እንጂ ለእናንተ የሚጎዳችሁ ነው አይደለም ተግሳጹ ግን ስለ እመቤታችን ድንግለ ማርያም ስለ ቅድስት ሌኒ ስለ የትኛው ነው ስለ ቅድስት ሌኒ ዛሬ ስንት ቀን ነው አስራ አምስት እንግዲህ ዛሬ ዲያቆናት ስንት ዲያቆን አለዚህ ዲያቆን ጨዋ ነው ሁሉ የትኛው ሰኖ ጦሩ ዛሬ ቅዱስ እስጢፋኖስ አደለ። ሻማ አበርታሃል። አብራ ሳይመሽ ዋጋው እንድታገኝ ጸጋው። ሁላችሁም ቢሆን አብሩለት ለቅዱስ እስጢፋኖስ ዛሬ የፍልሰቱን ብርሃን የገለጠ በፍልሰቱ ብርሃን ጸጋ፣ ሀብት፣ ረዴት፣ ጣዕም ተደርጓል የቅዱስ እስጢፋኖስ እና ዛሬ የዚህ ቅዱስ ሰው የቅዱስ እስጢፋኖስ ዓመታዊ የፍልሰት በዓሉ ነው። እንደምታውቁት ቅዱስ ስጢፋኖስ ሐዋርያ ነው። ቅዱስ ስጢፋኖስ የዲያቆናት አለቃ ነው። ቅዱስ ስጢፋኖስ የሰማይታት መጀመሪያ ነው። አገልግሎት አገልጋይ አይደላችሁ? ማገልገል የሚገባ እንደማን ነው? መቼም በተልእኮ ሲባል በአዲስ ኪዳን እግዚአብሔርን ደስ ያሰኘ የመጀመሪያው አገልጋይ ማን ነው? ቅዱስ ስጢፋኖስ ነው። አስቡት፣ ለማናችንም ምሳሌ ቅዱስ ስጢፋኖስ ደግሞ። አሁን አስተባባሪ ነህ አይደለም። ቅዱስ ስጢፋኖስ የስምንት ሺህ አስተባባሪ ነው። እዚህ ስንት አገልጋይ ነው ያለ? ተው ቁጥሩን አትንገሩኛ የእግዚአብሔር ቤተሰብ አይቆጠርም በእርግጥ ግን ቅዱስ እስጢፋኖስ በስንት ላይ ነው የተሾመ በስምንት ሺህ ክርስቲያን ላይ ከስምንት ሺው አብዛኛው ሴቶች ናቸው በአገልግሎትም በአለም በሁሉም ሴት ነው የሚበዛ ተማሪውም ሴቱ ነው የሚበዛ አገልግሎትም ሴት ነው ጥሩ ነው ያብዛልን ጥሩ ነው ቅር አይለንም ግን ወንዱም አይጥፋ ወንዱም አይጥፋ ና ቅዱስ እስጢፋኖስ ስምንት ሺሁን ማህበር በዚህ ስራ ተማሂዱን ተቆጣጥሮ የነዳያንን ጉዳይ ተቆጣጥሮ የአገልግሎትን ጉዳይ ተቆጣጥሮ ከዚያ በተረፈው ሰዓት ወንጌልን ሰብኮ ቤተ እስራኤልን ቤተ አይሁድን ያናወጻቸው አንድ እስጢፋኖስ ነው። አናውጿቸዋል። ተቃውሞ ተከ መዋግድ ስእኑ ማዕበል እንኳ ሊቃወም አልቻለም። የአይሁድ ማዕበልነት ቅዱስ እስጢፋኖስን አላናወፀውም። እና የማይናወጽ አገልጋይ መሆን ሁልጊዜ የምላችሁ ነገር አለ። በአገልግሎቱ እስከ መቼ ለመኖር ነው እቅዳችሁ? እሱ ነው ጥያቄው። እስከ መቼ? አሁን አይታችሁ ከሆነ ከእናንተ ፊት የነበሩ ልጆች የት ሄደው ነው? ከእናንተ ጋር ለምሳሌ ህፃናት የነበራችሁ አላችሁ አይደል? ከህፃናት የነበሩ ማይከላዊ ስትገቡ አብሯችሁ የሌሉ አሉ ከማዕከላዊነት ወደ ዋና አገልጋይነት፣ ወደ አዋቂ አገልጋይነት ስትገቡ አብራችሁ ያልገቡም አሉ። ከገቡም በኋላ ይወጡም አሉ። እንደገና ከእናንተ ፊት የነበሩ እናንተ ሲኒየር ብላችሁ ታላላቆቻችን የምትሏቸው ሰዎች የት ሄደው ነው? ቀጣይ እናንተ እንደነሱ ለመሆን ነው እቅዳችሁ? እሱ ነው ጥያቄው። ክርስቲያን በነገራችሁ ላይ አገልጋይ የመሆን ጥያቄ ክርስቲያን የመሆን ጥያቄ ነው። ምክንያቱም ደጋግሜችን ነገር እናገራታለሁ። ሰው የተፈጠረ ለማገልገል ነው። ምክንያቱም የስነ ፍጥረት ህግ ምን ይላል? ጌታ አንዱን ሀያውን ስነፍጥረት ለአንክሮ ይላል፣ ለማድነቅ፣ ለተዘክሮ ይላል፣ ለማስታወስ፣ ለተገብሮ ይላል፣ ለመስራት፣ ፈጥሮታል ማን ሊሰራበት? የሰው ልጅ ሀያው ስነ ፍጥረቱ የተፈጠረ የሰው ልጅ ሊያደንቀው፣ ፈጣሪውን ሊያስብበት፣ ሰርቶ ሊጠቀምበት ነው። ለአንክሮ ለተዘክሮ ለተገብሮ ወኩሉ ዘተፈጠረ ለመፍቀደ ነባቢያን በወምኒሆሙ ለምህሮ ወቦሙ እምኒሆሙ ለተገብሮ የሚለው አረጋዊ መንፈሳዊ ይህንን መጽሐፈ መነኮሳት ሰውና መላእክት ትንሳ ምንብሎ ፈጥሯቸዋል ቢሉ ስሜን ቀድሱ፣ ክብሬን ውረሱ። ቅድም አቀረባቸዋል። መስቀል አብረሃ በከዋክብታ አሰርገወ ሰማይ ምስጢሩ ወደ ተለያየ መንገድ ስለሚወሰድ እናንተ ኢየሩሳሌም ብላችሁ አቅርባችሁታል። እዚያ ደግሞ መስቀል አደባባይ ብሔረ ጎንደር ጥሬ ዘሩ አሰርገው ሰማይ ምንኩሉ ፀሐይ አራየን ጥሬ ዘሩስ ነው። ግን እንደያንቀጹ እናንተ ስትዘምሩ ለምሳሌ መነበረ መንግስት ነክ ልታደርጉ ትችላለች። እንደዚያ አሰርገው ኢየሩሳሌም ማለታችሁን ወድጄዋለሁ። ለምን ነገ ኢየሩሳሌም ዓመታዊ በዓል ቅድስት ኢየሩሳሌም ሰማኒያ አብያተ ክርስቲያናት በአንድ ቀን ቅዳሴ ቤታቸው የተከበረ ነው። በዓለም ታሪክ እንደዚህ ተደርጎ ያውቃል? ሰማኒያ አድባራት ናቸው። በነገ ዕለት ቅዳሴ ቤታቸው የተከበረው በኢየሩሳሌም ከጌቴሴማኔ እስከ ጎልጎታ ጠቅላላ በቅዱሳት መካናት ሁሉ እሱን በቅድስት እሌኒ ምክንያት ጫፍጫፉ እናነሰዋለን። ዋናው ግን ትልቁ ነገር መሰላችሁ፣ ትኩረታችን እንዲሆን የሚያስፈልገው ነገር እኛ የተፈጠርነው ለመዘመር ነው፣ ለማመስገን ነው። ነገር ግን ምስጋና ሲባል በአፍ ብቻ የሚቀርብ ከሆነ ቁም ነገር የለውም ነው አንድ ሰው አለባበሱን አሳምሮ አንደበቱን አቅንቶ ስለዘመረ እግዚአብሔር አይቀበለውም። መዝሙር ከምን ነው የሚጀምረው? ከልብ ነው የሚጀምረው። ገብቷቸዋል አባቶቻችን ላለ ጌታችን በልብ መታሰቡ በቃል መመስገኑ ወይም በቃል መነገሩ ከፍ ከፍ ይበል ለጌታችን። ከልብ ማለት ምንድን ነው? የምንዘምረውን መዝሙር የምንኖር ሰዎች መሆን አለብን። አለያ ምን ሆነ? ጋዜጠኛ ጋዜጠኛ ማለት ምን ማለት ነው? በእኛ ዘመን በኢትዮጵያ አተርጓጉም ቦይ አይደል ማለፊያ፣ መንግስት እንካ ብሎ ይወረውረለታ፣ አርወሬ ያንን ታስተላልፈዋለህ። እውነተኛ ጋዜጠኛ ግን እንደዛ አይደለም። መርምሮ ለክቶ አይቶ አጣርቶ ደግሞ የሚሰራለ። ቦይ ደግሞ ይሆናል፣ ዝም ብሎ መተላለፊያ። ስለዚህ አንድ ክርስቲያን የሚናገረው የሚኖረውን ምን ሆነ አለበት የምንዘምረው የሚኖሩ መስቀል አብርሃ ብለን ስንል ቅዱስ መስቀሉ በእኛ ህይወት ላይ አብርቷል ወይ የሚለውን ጥያቄ ማሰብ አለብን አብርቷል ወይ መስቀል በእኛ ህይወት ላይ አብርቷል ወይ የመስቀሉ ሰዎች ነን ወይ አይሳይስ ወንድሞቻችን ሲያርዳቸው የሰጣቸው ስም ምንድን ነው ፒፕል ኦፍ ዘ ክሮስ አይደለም የሚለው የመስቀሉ ሰዎች እኛ የመስቀሉ ሰዎች ነን በስም አዎ በተግባርስ ያው ዮርዳኖስ ከተግሳጽ ውጭ ማስተማር ስለማይችል ምንም ማድረግ አልችልም። እንግዲህ ሁሉ አስቤ አይደለም፣ ድንገት ነው የገባሁት። ግን ከሆነ የሚናገር እግዚአብሔር ስጦታው ልዩ ልዩ ነው። ቀስ ብሎ የሚናገር አለ፣ በፈሊጥ ደግሞ በቁጣ የሚናገር አለ። አንዳንድ ጊዜ እንዲሁም አስቸጋሪ አለ። ሰምታችሁ ከሆነ ሽማግሌ ናቸውና የሆነ ነገር ጥፋት መስሎ ከሳያቸው ሄዶ በጥፊ ድፍና አድርገው ይመታል። እንደዚህ እኮ አይደለም ሲባል ታዲያ ትነግረኝ ነበር። ከተማታ በኋላ መጠየቅ አለ እንዴ? ከተቆጣ ከተማጣ እኔም ይገጥመኛል አንዳንድ የሆነ ቀን በጣም የሆነን ሰው ተቆጥቸው ተቆጥቸው ቆይቼ እኔ እኮ አደሎ እንትና ነው ሲለኝ አፈርኩ ደነገጥኩ መጀመሪያ አንተ ነህ ወይ ብዬ መጠየቅ ነበረብኝ የብስጭቴን ወረድኩበት እና እንዲያለ ስተትም ስህተትም ያጋጥማል ዋናው ትልቁ ነገር እኛ የመስቀሉ ሰዎች እንድንሆን ዛሬ መስቀል አብራ በከዋክብት ዮመስለል አይ አብር በመስቀል ዛሬ ለወገኖቼ ይላል ጌታ እኛን ወገን ይለናል ለወገኖቼ በመስቀል ያበራላቸው አሉ ብሏል። አብርቷል። ልዩነቱ ምንድን ነው? የፀሐይን ብርሃን ማየት የሚቻለው የፀሐይ ብርሃን የሚደርስበት ቦታ ላይ ሆኖ ነው። ጨለማ ክፍል ላይ የተቀመጠ ሰው ከፀሐይ ከብርሃኗም ከሙቀቷም ተጠቃሚ አይሆንም። ክርስቶስ መድኃኒታችን፣ መድኃኒ ዓለም ለሁሉ አብርቷል። የተጠቀሙ ግን ጥቂቶች ናቸው። እሱን ማወቅ አለብን እና እሱ ላይ አንድ ብናተኩር የሚል ይሄ። ምን ይባላል? ምን ይባላል ይሄ የትምህርቱ መቅድም ይባላል አይደል? ይሄ መቅድሙ ከሆነ ሌላ ነገር ይበዛላችሁ እንዳታስቡ፣ በአጭር ቅዱስ እስጢፋኖስን በአገልግሎት እንድምሰለው ነው። ቀጥሎ ዛሬ ማህሌተ ጽጌን የደረሱት ሌላኛው አገልጋይ አባ ገብረ ማርያም። እንግዲህ ማህሌተ ጽጌን እንደምታውቁት ለሁለትን የተዘጋጀው አባ ጽጌ ድንግልና አባ ገብረ ማርያም፣ አባ ጽጌ ድንግል ዘወለቃ አባ ገብረ ማርያም ዘደብረ ሃንታ የደብረ ሃንታው አባ ጽጌ ድንግል ዛሬና ጥሩ አገልጋይ ዝማሬ የሚያውቁ የያሬድን ማህሌት የሚያውቁ በዚያ ላይ ማህሌተ ጽጌ የሚባል ድርሰት ደርሰው ዛሬ በወርሃ ጽጌ አርባው ቀን እንደዚያ ድምቅ የሚል በእነዚህ ቅዱሳን ድርሰት ነውና የአባ ገብረ ማርያም ዘደብረ ሀንታ አገልግሎት በምናኔ አለ፣ በሐዋርያዊ አገልግሎት አለ፣ በጾም በጸሎት ስግደት አለ። እኛን የሚመስለው ደግሞ በዝማሬ ማህሌት ዝማሬ አለ። ዝማሬ እኮ ነው፣ እዚህም ብትቆመው ዝማሬ። አንዳንድ በነገራችሁ ላይ የበላይ የበታች የለውም። እገሌ ይበልጣል እገሌ ያንሳል። ከሁሉም ይበልጥ ቅዳሴ ነው። ቅዳሴ እንዲበልጥ ያደረገው መሥዋዕት አምላክ ስለሚሰዋበት ነው እንጂ ምስጋና ምስጋና ነው። አንዳንዱ ሰው ከወዳሴ ማርያምና ከዚህ ጸሎት ማን ይበልጣል ማን? ተውት። እሱን ማበላለጡን ተው። መንፈስ ቅዱስ ካጻፈው ማበላለጡን ተው። ልክ እንደ አንዳንድ ሞኛ ሞኝ ሰው ከመስቀልና እመቤታችን ማን ይበልጣል የሚል ጅል ጠያቂ አለ፣ ያለ አደለ? ምን አገባው? ሀነገር ነገር ቀደም፣ ከዚያ አስቀድሞ ከእኔና ከአንተ ማን ይበልጣል? እንዲህ ብሎ ሀሳብ አለ። እንዲህ ብዬ ጠየቅኩ እኔ ጭንቅላቴ ተበላሽቷል ማለት ነው ምን ስል ከአንተ ጋር ውድድር ገባለሁ ሌላ ሰው እንኳ መጥቶ ቢጠይቀኝ መልሱ ምንድን ነው እኔ ያንሳለሁ ነር አንድ ባህታዊ ቁጭ ብሎ ይጸልያሉ ሰይጣን መነኩሴ መስሎ መጥቶ አባ አላቸው አቤት በመጽሐፍ ቅዱስ በፍርድ ቀን በጎችን በቀኙ ፍየሎችን በግራ ያቆማል ያላቸው ፍየሎች በጎች እነማን ናቸው አላቸው ከፍየሎቹ አንዱ እኔ ነኝ በጎቹን ግን አላውቀልም ወግድልኝ ጥሩ ነው አይደል ከፍየሎቹ አንዱ እኔ ነኝ፣ በጎችን ግን አላውቃቸውም። ባለቤቱንም ያውቃቸው። ወደ ገድል ለምን እገሌ ጻድቅ እገሌ አጣንልም። እግዚአብሔር ያጸደቀው ጻድቅ ነው። ከዚያ በቀረኛ አንድን ጻድቅ አንድን አጣ አንል። ወሎም አባ ገብረ ማርያም በዝማሬ አገልጋይ ነበር። ሌላኛው ምርጥ አገልጋይ አቡነ ኢየሱስ ሞዐ፣ ዛሬ ፍልሰታቸው ነው። አቡነ ኢየሱስ ሞዐ እውቀት ከመንፈሳዊነት ጋር ሐዋርያዊነት ከገድል ጋር እንዲተሳሰር ካደረጉ አባቶች አንዱ ናቸው። ሀይቅ እስጢፋኖስን ገዳም ታውቃላችሁ። ሀይቅ እስጢፋኖስ ገዳምን ከመመስራታቸው በፊት ስራዬ ብለው ደብረ ዳሞ ሂደው ስርዓተ መንኩስናውን ብቻ አይደለም መጻሕፍትን ገልብጠው በእጃቸው እዚ ጊዜታችሁ ከሆነ ማስታወሻ ድሮ ሰንበት ተማሪ የሚታወቀው በአንድ ነገር ነው። አብዛኛው የመዝሙር ደብተር አለው። መዝሙር ደብተር ራሱ ማለት ነው። በእጁ ያዘጋጀው አምስት መቶ ገጽ ሊሆን ይችላል። እንደዛ ትጋት እኮ ነው። እዛ ሂደው ጽፈው አዘጋጅተው መጥተው ሀይቅ እስጢፋኖስን በሀገራችን ታሪክ የመጀመሪያው ግዙፍ ቤተ መጽሐፍት የሚባለው ሀይቅ እስጢፋኖስ ነው። ማን ያደራጁት? አቡነ ኢየሱስ ሞዐ ሀይቅ ናቸው። እርሳቸው በተጠቀሙበት መንገድ ሌሎቹንም ተክተው አቡነ ተክለ ሃይማኖት፣ አቡነ ሕሩተ አምላክ፣ የኋላው አባ ጊዮርጊስ ዘጋሥጫ እና አባ ሰረቀ ብርሃን የመሳሰሉት የተገኙት ከዛ ነው። ምን ተባሉ? ውላዲ አይላፍ ቅዱሳን። አሁን እናንተ ራሳችሁ በርታችሁ መልካም ልጆችን መውለድ ትችላለች ችግሩ ምንድን ነው እናንተ የተቀደሰ ህይወት ካላችሁ ከእናንተ ቀጥሎ የሚመጣ የተቀደሰ ህይወት ነው የሚኖሩ ማንን አይቶ ይተካ እናንተ ማንን ነው የምትመስሉ ከእናንተ ፊት የነበሩት እነሱ ማንን ነው የሚመስሉ ከእነሱ በፊት የነበሩት ቅድስና መልካምነት ሰንሰለት ነው ከብቧቸዋል ሰንሰለት ነው ምክንያቱም ክርስትና የመጣ እንዴት ነው ጌታችን ምን አለ ተማሃሮ ምን ከእኔ ንገሩኝ እረ በደንብ በሉት ከእኔ ተማሩ ሐዋርያት ከእሱ ተማሩና ሐዋርያት ማንን መሰሉ? ክርስቶስ መድኃኒተ ዓለም። ከዛ ቅዱስ ጳውሎስ ለቆሮንቶስ ይጽፍላቸው እኔ ማንን እመስላለሁ አለ፣ ክርስቶስን። እናንተሳ እኔ ምሰሉ። አሁን ሐዋርያት ጌታችን ሐዋርያውያን ሐዋርያትን፣ ሰማይታት ሐዋርያውያንን፣ ሊቃውንት ሰማይታትን፣ ጻድቃን ሊቃውንትን እየመሰለ ጊዜ ደርሰው የቸገረን ነገር ምንድን፣ ቅድስና ያለው አገልጋይ ያስፈልገናል። ይቻላል፣ ይቻላል።

ለሰንበት ትምህርት ቤቱ ረዳት የሚሆኑ ሰዎች ነበሩ። እገሌ እገሌ አልላችሁም፣ አሁንም ስላሉ። ማለት ሰንበት ቤቱ ስታ አይደለም ያለሁት ሌላ ቦታ ግን ጎንደር ከተማ ውስጥ አለ። አሁን ለሰንበት ትምህርት ቤቱ ረዳት የሚሆኑ ሰዎች፣ ሰው የማያስተውላቸው ሰዎች ነበሩ። አዳራሽ የሚያጸዱ ነውና ተራ ሰው መስለው ግን መደበኛ ግን መዝሙር አብረው ያጠናሉ፣ አያቀርቡም። ስለዚህና አልተገባንም። አገልጋይ መዝሙር የማያቀርብ በሁለት ምክንያት ነው ይታወቃል አይደል? ወይ አኩርፎ ነው ወይ ተቀጥቶ ነው አይደል? አይገባኝም ብሎ የቀረን ያላቀም ትቀራላችሁ አይገባኝም ብላቸው። ግን አይገባኝም ብሎ የሚያስቡ ነበሩ። አብረው አጥንተው ግን እኔ መድረክ መቆም አይገባኝም ብሎ ቁጭ ብሎ የሚያዳምጡ ነበሩና አባታችን ኢየሱስ ሞአ ዘሐይቅ እርሳቸው ተቀድሰው ለቤተ ክርስቲያን ሲሉ 50 ዓመት እንቅልፍ አልተኙም። እንቅልፍ መተኛ ተቻ አይደለም መጠና ዓመታት 50 ኢሰከ በበገቦ በጎናቸው አረፍ ብለው አያውቁም። እንደቆሙ እንደዚህ አስተባባሪ ስንት ጊዜ ቆይታል? በሶስት ወር ነው የሚቀየር። በሶስት ዓመት ነው ሶስት ወር እሱም በስቱ አይደል? ለምን ያስቸግራል? እዚህ መቀመጥ እኮ ሰዓት ነው። እናውቀዋለን፣ አይተነዋል። በጊዜው ጊዜ ሁሉም ሰው እዚህ ሲቀመጥ አታስታውሱም? እዛ ተቀምጣ አንዲቱ አንጓጠጠችው ያለውን ከዛ በሚቀጥለው ሲመረጥ መረጧት፣ እሷን አስመረጥናት። እንደዛ እዚህ አስተባባሪነት ተቀምጦ ሲያለቅስ ሰው አይቼ ያለቅም። እንባዋን እርግፍግፍ አድርጋ አያሳየኝ ያሳየኝ ብለወጣች ከዛ ተከትየወጥች እንድትመረጭ ያደረግን ለዚህ ነው እወቂው። እዛ ሆነች ስትዘብችበት ቀላል ተቀምጠች ስታየው ነው የሚታወቀች። ይለ ዛሬ ደህና ናት። መች ግብ ተወላ ታውቋታላችሁ፣ ማን እንደሆነች። የእነሱ ጓደኛ ናት፣ ያውቋታል። መማሪያ ሆኗታል። ስለዚህ እናንተ ተቀደሱና፣ እኛ እንቀደስና የሚመጣውን ትውልድ እንቀድ የተቀደሰ ሕይወት እንዲኖረው አይቆረጥ አንድ ሁለት እንድታውቁ የሚያስፈልገው ነገር በግብፅ ሰነበት ትምህርት ቤት የቅድስና የክርስቲያኖች ቅድስና ይዘው እንዲያድጉ የሚደረግበት ትልቅ ምንጭ ነው። ወይም የግብፅ ቤተክርስቲያን ትልቁ ግብአቷ ሰነበት ትምህርት ቤት ነው። እኔ ቅር ካላላችሁ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰነ ትምህርት ቤት ትልቅ ፌለር ነው ብዬ አምናለሁ። መቶ ፐርሰንት ብለን ብንሰጥ ከሰነ ትምህርት ቤት የሚገኘው ጥቅም ዜሮ ነጥብ አምስት ጥቅም አልተገኘ አልተገኘበትም አስቡት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 እስከሆነ ጊዜ አይደለም፣ በቃ መጽሐፍ ይለልህ እስከ ዳሬስ ትንፋስ እስከ መጨረሻዋ ሕቅታ አድርስ። በአገልግሎት ለመኖር በየዋሃት በትዕግስት፣ በማስተዋል፣ በትህትና፣ በቅንነት ሁሉ ባንዴ አይገኝም፣ ቀስ በቀስ ይደረስበታል። የመጨረሻው የዛሬ በዓል ከአቡነ ኢየሱስማ በተጨማሪ አባታችን አባ ጴጥሮስ ሀገረ ጠራው ስንክሳር ያመሰገናቸው ገድለኛ ቅዱስ ናቸው። ከገድል ብዛት እግዚአብሔር ተስፋ ያደረገላቸውን ነገር ሁሉ ያገኙ። ከምንም በላይ ከምንም በላይ የሰው ልጅን የሚጎዳው ሆዱ ነው ይባላል። የሰው ልጅ ቁጥር አንድ ጠላቱ ሆዱ ነው ይባላል። እግዚአብሔር ሲፈጥረን እንድንመገብ አድርጎ ነው ይፈጥረን። ስለዚህ ምግብ ኃጢአት አይደለም፣ ሊሆን አይችልም። ምግብ ኃጢአት የሚሆንበት ሁለት መንገድ ነው ያለ። አንደኛ እንዳንበላ በታዘዘበት ጊዜ ስንበላ፣ ሁለተኛ አበላላችን ቅጥ ሲያጣ። አይደለም ሲቪካል ኤጁኬሽን ስትማሩ የካድሬ ትምህርት ቢሆንም አንዳንድ ጥሩ ትምህርት አለው አይደል? ሲቪካል ኤጁኬሽን እጅን መዘርጋት መብት ነው፣ የሰው ፊት መንካት ወንጀል ነው አይደለም። እነዚ የሚባል ነገር አለ። መብላቱ አይደለም ችግሩ፣ አበላሉ ነው ችግሩ። ግን ሆድ ሲባል ወካይ ነገር ነው። ልብስም ሆድ ነው የሚባለው አይደል? ገንዘብም ሆድ ነው የሚባለው ለሚኒንግ ኦፍ ሆድ። ሆድ ማለት ሰዎች ስጋዊ ጥቅማችን ሁሉ ተጠቅሎ በወካይነት ሆድ ነው የሚባል የሰው ልጅ ጠላቱ ሆዱ ነው የሚባል ለዛ። ስለዚህ አይታችሁ ከሆነ አዳምን ከገነት ያስወጣው ምንድን ነው? እበላባይነት ነው አይደለም። ዞሮ ዞሮ አምላክ ለመሆን ቢሆንም አምላክ መሆንን በምግብ ነው ተስፋ የሰጠው። በልታ አምላክ ትሆናለህ። እንኳን ተበልቶ ተጽሙ አምላክ መሆን ጭንቅ ነው። ኋላ ጌታ ካልቀረማ ብሎ ሁለት ነገር አደረገ። መጀመሪያ ስራውን ጌታ በምን ጀመረ? በጾም አይደል? ገዳመ ቆሮንቶስ። ሁለተኛ ምን አደረገ? መዳኛችንን በምን አደረገው? በሚበላና በሚጠጣ ቅዱስ ሥጋው ክቡር ደሙ ተዋህዶን እንዲኖር አባ ጴጥሮስ በሕይወታቸው የሚታወቀው ምንድ ነው? ምግብን ንቀው ምን ትበላ ሲሏቸው ገዳማን ምን ይላሉ? ሳኢረ ገዳም ለምን እንስሳ ነኝ በትትና ምን ይበሉ ነበረ? በሳምንት አንድ ጊዜ ሳር፣ የገዳም ሳር ይበላሉ። ስድስቱን ቀንሳ ምን ይበላሉ? መጽሐፍ ምን ይላል? የነፍስ ምግቧ የእግዚአብሔር ቃል ነው። የእግዚአብሔር ምስጋና ነው። እግዚአብሔር ማመስገን ሆዳቸውን ይሞላው ነበር፣ ያጠግብ ነበር። አሁን እናንተ እዚህ ቅድም ዘምራችኋል፣ እራት የለም ዛሬ። ተኔክስት ዴይ ሰኞ ነው አይደል? ነገ ትዘምራላችሁ፣ ምግብ የለም እነዛ። ስንት ቀን መቆየት ይቻላል? ግን አባ ጴጥሮስ ከደረሱበት መድረስ አይቻልም። ይቻላል። ሀ ብሎ መጀመር ነው። የፊደል ገበታ መጨረሻው ፐነው ነው አይደለም። መነሻ ውሳ ሀ ነው። ሀ ነው፣ ቀጥሎ ሁ ነው፣ ለ አይደለም

የሆድ ብዛት፣ የመቀመጥ የመቀመጫ ምቾት፣ እኔ ባለ ድጋፍ ሲሰራ ባፊ አልተናገርኩም፣ በወዴ ግን ተቃውሚ ያለው በቃ ተማሪውን ሁሉ ሊያስተኙብን ነው ብያለሁ። ለምን ይመቻል። ቀድሞ ያ ወንበር ታውቁታላችሁ። በስቃይ ነው እድሜ ልካችን ነው፣ ያውም መሬት ላይ የተቀመጥንበት ዘመን ብዙ ነው። ቁመ ተማር እስኪያልቅ ድረስ ሶስት ደቂቃ ነው። እንዲያም ካለ እንደ ሀበሻ ዜሮ ከጎኑ እንጨምርበታለን፣ አይበዛም ስለ ቅድስት ሌኒና ስለእመቤታችን አንዲት ታሪክ ብቻ ልንገራችሁን አልጨርስ። ቅድስት ሌኒ እናታችን ታሪኳ በጣም ሰፊ ነው። እንደምታውቁት የአጭር ሀረገ ትውልድ ልንገራችሁ። የቅድስት ሌኒ ታሪክ በሐዋርያት ዘመን፣ በቅዱስ ጴጥሮስ ዘመን እንጀምረዋለን። ቅዱስ ጴጥሮስ ኢንዳስ የሚባል አንድ የሮም የሰራዊት አለቃን አጠመቀው፣ ክርስቲያን አደረገው። ኢንዳስ ኔሮንን ገደለ። ከዛ ከሮም ግዛቶች በአንዱ ነገሰ። ኢንዳስ ንጉስ ሆኖ በቅድስና ኑሮ አልአዳድን ወለደ አልአዳድ በቅድስና ኑሮ አግድርን ወለደ በጣም ረጅም ዘመን ነው የሚኖሩት በንግስና 67 ዓመት አግድር በቅድስና ኑሮ ቆሲወስጦስ የሚባል ንጉስ ወለደ ቆሲወስጦስ በቅድስና ኑሮ ቅድስት ሌኒን ወለደ ቅድስት ሌኒንና ሰብስቲያኖስ የሚባል ሰማይ ታውቃላችሁ ቅዱስ ሰብስቲያኖስ የሚባል በቀስት የሷ ትልቅ ወንድሟል። ጽብስት ያሉት አይታወቅም። ብዙ ጊዜ ቤተክርስቲያን አይተረክም። ስለዚህ የቺ ቅድስት እናት እንዲህ ያለ አረገ ትውልድ። ታዲያ የቺ ቅድስት እናት ከሮም ነገስታት ዘር ከሆነች ሮሃ ምን ልታረግ ሄደች፣ ትለኝ እንደሆነ አይዞ፣ ወይ ለሌላ ሶስተ ካሜራ ይዘ እያዛጋ፣ ያው እኔ እዚህ እየቀረጽኩልህ ነው እኮ ምንም ኦዲዮውን ነው እሰጥሃለሁ። ለምን አስቸጋሪ ነው። ለዚያ ነው ብዙ ጊዜ አይታችሁ ከሆነ ግንዳ ትሁኑ ይባላል። ባለፈው መክር ያለው አይደል እዛ ቁጭ ብለህ ለሰው ሁሉ እያጠጣህ አንተ በምትጭነው ስብከት ስንት ሰው ንስሐ ገብቷል፣ ስንት ሺህ ሰው አንተ ግን እንጂ ያለህ ቁም፣ ተነስ፣ ቁመ ቅረጽ። ሌላም ካለ ይቀጥላል። እንግዲያው ወጣቶች ናችሁ። እኔ ቁም የለ የግፍ ግፍ እኳ አስተማሪ ቁሞ ተማሪ ተቀምጦ መማር አይደለም ግፍ እኮ ነው። ጉባኤ ቤት ሂዱ፣ ቁሞ ነው መምሮ የሚያስተምር ቁጭ ብሎ ነው ወቁት። ስብከት እኮ ለእናንተ ግፍ ነው የሚሆንባቸው እና ይቺ ቅድስት እናት ቆሲዮስ ጦስ ባረፈ ጊዜ መንግስቱን ሌላ ሰው ነው የወሰደው። በዚህ ምክንያት ትልቅ ወንድሟ ለሰማይትነት ሲተላለፍ እሷ ግን ፈቃደ እግዚአብሔር አሉንላት ብሎ ወደ ሮሃ ሄዳ ተርቢኖስ የሚባል ሰው አግብታ እዛ በኋላ ታሪኩ ሰፊ ነው። የምታውቆት ነው። ተርቢኖስ እንደዚህ ቀንቶባትና ምድወንድ ከዛ ባህር ላይ ጦሯት ሄዳ ቁንስጣ የሚባል የበራንጥያ በራንጥያ ማለት የዋኗ ተርኪ ወይም ቆስጠንጢኖስ የነገሰባት ቁስጥንጥንያ ወይም የቢዛንታይን ግዛት አካል ናት በራንጥያ ለአደን ማለት ባህር ላይ ሲወጣ በሳጥኖ ነው ሲመለከት አምጡልኛ አላቸው ሲሄዱ ይርቅባቸዋል ወደ ጥልቁ ደግሞ አራዊት አሉ ቅዱስ ሚካኤል ነው ይዟት የመጣ የሚያረቀው መስ ነው ለምን ራሱ እስኪመጣ መጣ እስኪ እኔ ለሞከብሮ ብሎ ሄዶ እሱ ቢደርስ ሳጥኖ ወደ እሱ ቀረበለት ወርቅ አገኘ ይሆን ብሎ ክፍት ቢያደርገው ቅድስት እሌኒ ይዘ ውስጥ አለች መጀመሪያ የጠየቃት አንድ ቃል ነው። አንቲኑ ማርያም ዘይብሉኪ ሁሉሙ ክርስቲያን እግዝእተ ዓለም፣ ክርስቲያኖች የዓለም እመቤት የሚሉሽ ማርያም አንቺ ነሽ ወይ? ለምንድን ነው እንደዚያ ላይ ትሉ? መልኳ የቅድስት ሄሌኒ መልክ ዛሬም አሁን መልክ አለ ይባላል። አለ እኮ ትንሽ ትንሽ አለ። ሁላችሁም መቼም ሴት ሆኖ መልክ የሌለው የለም። የእውነቴን ነው። ሁላችሁም ቆንጆዎች ናችሁ። ልዩነቱ ግን ምንድነው? ቁንጅናችሁን ለሰይጣን አሳልፋችሁ እንዳሰጡት። እሺ በሉ ለሰይጣን ሰይጣን ደግሞ ዝም ብሎ አይደለም የሚመጣ ወ ሰይጣን እይመጽ ዘን በለ መስለሰብ ሰይጣን ከሰው ጋር ካልሆነ ብቻውን አይመጣም። በወንድ አድሮ መጥቶ ሊያሰናክል ሲሞክል ዞር በል አይ መርኩ ብከ አወኩብ በሉት። ጊዜው ሲደርስ ግን ያው ከመንናችሁ ሰየው በአትመንኑም። ጊዜው ሲደርስ እኔ እዚህ ሰነት ትምህርቴ ስኖር ታውቃላችሁ። ድሜ ልክን ነባሮቹ ከልክ የምኖረው አንድ ነገር ነበር አይደል እዚህ እርስ በርስ

ውበት የቅድስት ዕሌኒ ውበቷ ቤተ ክርስቲያንን ከመከራ አድኗል። እግዚአብሔር የሰጣትን ውበት መጀመሪያ ተርቢኖስን አገባች፣ ልጅ አልወለደችም። ኋላ በራንጤ ስትሄድ ንጉሡ መጀመሪያ የተሳበ በመልኳ ነው። ለአግባሽ ሲላ ትሻላለችው መጀመሪያ እንዲያምን አድርገዋለች። ብዙ ጊዜ አይተረክም እንዲያምን አድርገዋለች። ድርሳነ መስቀል ተመልከቱ። እንዲያምን አድርገዋለች። ቆስጠንጢኖስን ወልዳ ያን የመከራ ዘመን ያሳለፈው ቅዱስ ቆስጠንጢኖስ የእሷ ፍሬ ነው። ለዚህ ሁሉ ግን መግቢያ ቀዳዳይታችሁ ከሆነ መልኳንና ቅድስናዋን እኩል ጠብቃለች። መልኳ እንዴት ነው የጠበቀችው? በተፈጥሮ ሥርዓቱ ምናምን ሳትቀባው ማለት ነው። አርቲፊሻል ነገር የተቀባው ሁለት ደጋግም ይናገራሉ። አርቲፊሻል ነገር ከተጠቀማችሁ እራሳችሁን እንደ ፉንጋ ትቆጠራላችሁ ማለት ነው። እግዚአብሔር ይመስገን። አሁን እኔ ምንም በሆን ምንም፣ እግዚአብሔርን ከመሰልኩ ይበቃኛል? ስለዚህ ውብ ነኝ። ጸላም አነ ወሰናይት ማዋለ ኢየሩሳሌም ያለውን ወደዚህ አላመጣውም፣ ጸያፍ ነው። ያ ምስጢር ሃይማኖት ስለሆነ ግን ማናችንም እግዚአብሔር መስለን እስከተፈጠርን ድረስ ውብ ነን። ቁመ እንዳተኛ ነገር ያለው አው፣ እንደ ሰንጋፈረስ ሰንጋፈረስ ቁሞ ነው የሚተኛ ነገር ያለው አንተም። ነቃበል፣ እየጨረስኩ ነው። አይኑ ፍዝዝ አለ ማይሌት ነው ያደርግ ቂርቆስ እና ዋናው ትልቁ ነገር ምንድን ነው? ይቺ ቅድስት እናት መልኳም እንኳ ሲጠቅም እናያዋለን። ንግሥት ሆነች፣ ንጉሥ ወለደች። ይሄ ንጉሥ ልጇ ቅዱስ ቆስጠንጢኖስ ስንት ስራ ሰራ፣ እሷም ስንት ስራ ሰራች። ዛሬ በቤተ ክርስቲያናችን፣ በዓለም የክርስቲያኖች ታሪክ ዘንድ እንደ ቅድስት ዕሌኒ ስሙ ከፍ ያለ አይገኝም። በነገራችሁ ላይ በጣም ብዙ ቅዱሳት አነስታሉ፣ አይደለም የእሷን ያክል ለምን? የአንዲት ቅድስት ሁለታ የአንድ አካባቢ ሊሆን ይችላል የቅድስት እሌኒ የዓለም ነው። በዓለም ያለውን የክርስቲያኖችን ሰቆቃ እግዚአብሔር እሷን ምክንያት አድርጎ ነው ያሳልፈው እና እሱን ማስተዋል ይገባልና እናታችን ቅድስት እሌኒ ሲያገኛት እንደዛ ሲላት፣ አንቺ ክርስቲያኖች የዓለም ሁሉም መቤት የሚልሽ ማርያም ነሽን? ሲላት እኔ ስንኳ እሷ ልሆን የረገጠችውን መሬት አልመስል። ትትና አይደለም፣ እውነት ነው ገብታችኋል። ትትና አይደለም ፈቃደኛ የሆነ ሰው የምጠይቀው፣ ለምሳሌ ለምሳሌ አንተ ካሜራ ያዝከው ኃጢአተኛን አደለን አሁን ኃጢአተኛ ነኝ ብትል ትትና ነው። እውነት ነው፣ እውነት ነው። ቁልጭ አለ። እኔ ኃጢአተኛ ነኝ ትትና አደለም፣ እውነት ነው። ቁልጭ አለ። ለምን ብትሉ ሰው የሚያየው ነገር እንኳ ባይኖር በውስጥ የተሰወረ ስንት ነውር አለ እኮ አደለ፣ የተሸከምነው ሁላችን። እግዚአብሔር ታውቆ የለ ከባቴ አበሳ ነው፣ ነውራችንን ከድኖለን እኔ አሁን እዚች ላይ ዛሬ እንኳ ከነጋ በሃሊውም በነቢብም በገቢርም የሰራዋትን አንዷን እዚች ቢጽፋት እዚህ በኋላ ለዘላለም አታዩኝም እጠፋለሁ። ለምን እዛ በኋላ ማን አስተማሪ ብሎ ያየኛል? ለካ እንደዚህ ነው። ባታሙኝም እንኳ ሳይ በቃ ስታወሩ ስለ እኔ እኮ ነው የሚያወሩ፣ እንዲያረገ ሊሉኝ እኮ ነው። ይሄ የስነ ልቦና ጫና ነው ቀላል አይደለም። እና በእውነቱ ቅድስት ዕሌኒ እንደዛ ብላ ተናገረች። እመቤታችን ጋር በጣም ወዳጅ ነበሩ። መስቀሉን አገኘች፣ አብያተ ክርስቲያናትን አነጸች፣ ብዙ ድንቅ ነገር አደረገች። በአንዳንድ የቤተ ክርስቲያን ትውፊት በመቶ ሃምሳ ዓመቷን ያረፈች ይባላል። ስንክሳር በሰማንያ ዓመቷ ነው ይላል። እንግዲህ እሱ የታሪክ ጉዳይ ነው። በሰማንያ የምታረፍ በመቶ ሃምሳ ለውጥ የሚያመጣው ነገር የለም። ያኛው መቶ ሃምሳ ያለበትን ምክንያት ስለምናውቅ። ለሁሉም እንግዲህ ቸሩ መድኃኔዓለም ከቅዱሳን ሁሉ ጸጋ በረከት ያሳትፈን፣ ቸርነቱን ይስራለን ከቅድስት ዕሌኒ ከቅዱሳት አንስት ከቅዱሳን ሁሉ ጸጋ በረከት በቸርነቱ ያሳትፈን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳ ይል አሜን።